የኢትዮጵያ መንግስት በገዛ ህዝቡ ላይ እየፈጸመ ያለውን የድሮን ጥቃት በአስቸኳይ እንዲያቆም አሜሪካ አሳሰበች። የአሜሪካ መንግስት ከዚህ በተጨማሪ ለፋኖ ኃይሎችና ለኦሮሞ ነጻነት ሰራዊት አባላት የሰላም ጥሪ አቅርበዋል። ዝርዝር መረጃውን ትሰሙታላችሁም። የፋኖ አመራሩ ዘመነ ካሴ አንጋሽ እንጂ ንጉሥ አይደለሁም፣ አያሌው ሞኙ ግን አንልም ብለዋል። የብልጽግናው ሹም በበኩላቸው ሁሉንም የክልሉን አካባቢ የተረጋጋ አድርገናል ሲሉ ገልጸዋል። አሁንም በተለያዩ አካባቢዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች ግን እንደቀጠሉ ናቸው። ተጨማሪውን ዝርዝር መረጃ የምታደምጡ ይሆናል። የብልጽግናው ባለሥልጣን የሐኪሞችን አድማ ተቀላቀሉ። ሁለተኛ ሳምንቱን በተሻገረው የሐኪሞች አድማ የመንግስት ባለስልጣናት በየዕለቱ በመንግስታዊ ብዙሃን መገናኛዎች በኩል እየወጡ ማስጠንቀቂያ ዘል መልእክት እያስተላለፉ ነው። በመንግስት በኩል ከማስጠንቀቂያና ከዛቻ መልእክቱ ጎን ለጎን አድማ የመጡ ሐኪሞችን ማባረርና በምትኩ አዳዲስ የስራ ቅጥር ማስታወቂያ ማውጣት ስራ እየተሰራ ነው። በሌላኛው ወገን አድማ በመምታት ከስራ ገበታችሁ ላይ አልተገኛችሁም፣ በዚህም ምክንያት የሰው ህይወት እንዲያልፍ ምክንያት ሆናችኋል የተባሉ በርካታ የጤና ባለሙያዎች ታስረው ጉዳያቸው በፍርድ ቤት እየታየ ነው። በዚህ መሀል በርካታ የመንግስት የጤና ተቋማት በጤና ባለሙያዎች እጥረት በመመታታቸው ከባድ የተባለ ችግር ተፈጥሯል። በዝርዝር ትሰሙታላችሁ። ከአፍሪካ ህብረት መቀመጫ ከኢትዮጵያ መናገሻ አዲስ አበባ አንድ ያልተጠበቀ አሳዛኝ ዜና ደርሶናል። ይህ ዜና በርካታ የከተማው ኗሪ አስደንግጧል። ዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። ሰላም፣ ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሸር በማድረግ ቤተሰብ ሁኑ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የኢትዮጵያ መንግስት በገዛ ሕዝቡ ላይ እየፈጸመ ያለውን የድሮን ጥቃት በአስቸኳይ እንዲያቆም አሜሪካ አሳሰበች። የአሜሪካ መንግስት ከዚህም በተጨማሪ ለፋኖ ኃይሎችና ለኦሮሞ ነፃነት ሰራዊት አባላት የሰላም ጥሪ አቅርበዋል። ኢትዮጵያ ወደ ሌላ የግጭት ዓመት መታወኳን እንዳትቀጥል በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎችና የኦሮሞ ነፃነት ሰራዊት ኃይሎች የሰላም አማራጭን በመከተል ወደ ድርድር እንዲመጡ አሜሪካ ጥሪ ታቀርባለች ሲሉ በዩናይትድ ስቴትስ የኢትዮጵያ አምባሳደር ኤርቪን ማሲንጋ ጥሪ አቅርበዋል። መንግስትን ጨምሮ ሁሉም ተፋላሚ ኃይሎች ከሁሉም በፊት ህዝባቸውን ሊያስቀድሙ ይገባል ያሉት አምባሳደሩ የኢትዮጵያ መንግስት በገዛ ሕዝቡ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም ሲሉ ጥሪ አቅርበዋል። ተፈናቃይ ወገኖች ወደ ቤታቸው እንዲመለሱ፣ ከትምህርት የተስተጓጎሉ ሕፃናት ወደ ትምህርት ገበታቸው እንዲሰማሩ፣ ማህበረሰቡ የጤና አገልግሎት እንዲያገኝና ህዝቡን ያስመረረው ስርዓት አልበኝነት ሊያቆም እንደሚገባም አምባሳደሩ አሳስበዋል። አምባሳደሩ አጠቃላይ በኢትዮጵያ ውስጥ የሚካሄደው ጦርነትን ለማስቆም ድርድርና ውይይት እንዲካሄድ ሁሉንም ቡድኖች ጠይቀዋል። የአሜሪካ መንግስት በአምባሳደሩ በኩል ላቀረበው ለዚህ ጥሪ እስካሁን ከመንግስትም ሆነ ከተፋላሚ ኃይሎች የተሰጠ ምላሽ የለም። በሌላ በኩል ከአዲስ አበባ ብዙዎችን ያስደነገጠና የከተማውን ነዋሪም ስጋት ላይ የጣለ መረጃ ደርሶናል። አንዳንድ ምግባረ ብልሹ የጸጥታ አካላት በአዲስ አበባ ነዋሪዎች ላይ እያከናወኑት የሚገኘው ጉድ ያስባለ ዝርፊያ ነው። የጸጥታ አካላት በአቅራቢያችን ሲገኙ ደህንነት ይሰማናል። ከሌላው ጊዜ በተለየ ህግ አስከባሪ እንዳለ ተሰምቶን ሰላም ይታየናል። ይህ የተለመደ ስሜት ግን በቅርብ ጊዜያት በተለይ በመዲናዋ አዲስ አበባ እየጠፋ ይገኛል። ለዚህ ደግሞ እየበዙ የመጡት ምግባረ ብልሹ የጸጥታ አካላት ናቸው ይላል መረጃው። ይህ ችግር የደረሰበት አንድ ወንድማችን ይህንን መረጃ አጋርቷል። ከምሽቱ 12 ሰዓት ወደ ቤቴ የሄድኩኝ ፖሊሶች ጠሩኝ እኔም ሄድኩኝ። መታወቂያ ያሉኝ ሰጠኋቸው። ከዛ አገላብጦ ካየ በኋላ ስልክህን ክፈትና አምጣለኝ፣ እኔም የለበሰውን ዩኒፎርም አክብሬ ከፍቼ ሰጠሁት። ከዛ የግል ሚስጥሮቼን ቴሌግራም ውስጥ እየገባ ካየ በኋላ ምንም ነገር ሲያጣ አንድ ሰሞኑን በጣም በከባድ የሚፈለግ ወንጀለኛ አለ፣ እሱን ትመስላለህ አለኝ። እኔም ምንም አይነት ወንጀል ውስጥ ተሳትፌ እንደማላውቅ እና የመንግሥት ሠራተኛ እንደሆንኩኝ የመስሪያ ቤት መታወቂያ አውጥቼ አሳየሁት። እሱ ግን ጣቢያ ወስጄ ከምትታሰር ለምን አንደራደርም አለኝ። ከዛ የምን ድርድር ነው የምንደራደረው አልኩት። ህጋዊ ሰው ነኝ፣ መታወቂያ አለኝ፣ ማንነቴ የሚታወቅ ንጹህ ሰው ነኝ፣ የምሠራበት የሚታወቅ ሰው ነኝ፣ ምንም አይነት ወንጀል የለብኝም አልኩት። ከዛም በዚህ ሰዓት ጣቢያ በወስድህ ከወቅታዊ ሁኔታዎች ጋር አያይዤ በየትኛውም ማግባብ አትወጣም። ነገር ግን ከእኔ ጋር ከተስማማህ በሰላም ልለቅህ እችላለሁ አለኝ። በጣም ከብዙ ክርክርና ከብዙ ጭቅጭቅ በኋላ ኪሴ ውስጥ ሁለት ሺህ ብር ስለነበረኝ ሰጥቼ በሰላም ወደ ቤት የገባሁ ይላል። ይህ በማሳያነት ያቀረብ ነው እንጂ በቅርብ ጊዜያት በርካታ የጸጥታ አካላት የተባሉ ግለሰቦች ዜጎች ላይ የተለያየ ዝርፊያ፣ እንግልትና ድብደባ እየፈጸሙ እንደሆነ ለሚዲያችን የሚደርሱ መረጃዎች ይጠቁማሉ። ለደህንነቱ ሲባል ስሙን የማንጠቅሰው ሌላኛው የመረጃ ምንጫችን መርካቶ ዕቃ በመሸከምና አልፎ አልፎም በመላላክ አራት ቤተሰብ እንደሚያስተዳድር ይገልጽና ታሪኩን እንዲህ ያስረዳል። እኔ ፍጹም ድሃ ነኝ። መጋቢት ወር መጨረሻ ላይ መገናኛ አካባቢ አንድ ሲቪል የለበሰና ሰውነቱ በስፖርት የዳበረ ወጣት ባስከምጠብቅበት ምሽት አንድ ሰዓት ላይ ጠራኝ። አቤት አልኩት። መታወቂያ አለኝ። የአዲስ አበባ መታወቂያ ሰጠሁት። ስልኬን ተቀበለኝ። ሰጠሁት ስልክህ ዳታ የለውም ካርድ ሙላ አለኝ። የሃምሳ ብር ካርድ ሞላሁ። በስልኬ ውስጥ ያለውን ነገር ካየ በኋላ ምንም ነገር ማግኘት አልቻለም። ሆኖም እኔን ባይኑ እየገላመጠ ፎቶ ጋላሪ ውስጥ ልሙጥ ባንዲራ ዳውንሎድ አድርጎ ልሙጥ ባንዲራ ይዛሃልና በቁጥጥር ስር ውልሃል አለኝ። ለመናገር ስሞክር በጥፊ ይመታኝ። ደነገጥኩ። ኧረ እኔ ስለ ፖለቲካ የማውቁ ነገር የለም። ልጆች አሳዳጊ ነኝ ብዬ እምባይን እያነባሁ ስለምነው። አይ ሾላ ማረሚያ ትገባለህ፣ ካልሆነ ሦስት ሽብር ክፈል አለኝ። እኔ ምንም የለኝም ስለው በቀጥታ ሾላ ወስዶ ማረሚያ አስገባኝ። የምዕራብ ጎጃም ዳንግላ ወረዳ አዲስ ቅዳም ተወላጅ የሆነው ሌላኛው ግለሰብ ሊያገባ ወደ ሀገሩ ሊሄድ የባስ ትኬት ቆርጦ አልጋ ይዞ ካለበት ዕቃ ገዝቶ ሲገባ ቀበቶህ የፋኖን ይመስላል ተብሎ እንደተያዘና ከፍተኛ ገንዘብ ተጠይቆ መክፈል እንዳልቻለ ተናግሯል። ስለ ሰርጉ ሲያወራ ሌሎች ታሳሪዎች እያለቀሱ እንደሰሙት ይናገራል። ሌላው ቀርቶ ብዙ በሚዲያ አይነገርም እንጂ የዲያስፖራ ኮሚኒቲ አባላት ከአየር ማረፊያ ጀምሮ እስከሚገቡበት ቤት ድረስ ክትትል እየተደረገ ይዋከባሉ፣ ገንዘብ ይጠየቃሉ ያሉን አንድ ኑሯቸውን በአሜሪካ ያደረጉ ግለሰብ በቅርቡ ያጋጠማቸውን እንዲህ ያስረዳሉ። አንድ የቤተሰባችን አባል በማረፉ ወደ ኢትዮጵያ ሄድኩኝ። ያረፍኩበት የቤተሰብ ቤት እየተንኳኳ አንድ ጸጉረ ልውጥ እንደገባ መረጃ ደርሶን ነው በማለት ፍተሻ አደረጉ። ምን እንደሆነ ያልተናገሩት ያልተፈቀደ ዕቃ ቤቱ ውስጥ እንዳዩ በመግለጽ ድርድር እናድርግ ማለት ጀመሩ። በዚህ ጊዜ እስር ምን ማለት እንደሆነ ሁሉም ያውቀዋል። ስለዚህ አስር ሺህ ብራቸውን ይዘው ሄዱ በማለት ያስረዳሉ። ሚዲያችን እነዚህን ለማሳያነት አቀረበ እንጂ በተለይ በቅርብ ወራት ነዋሪዎችን አስቁሞ ስልክ መፈተሽ ከዛም የገንዘብ ድርድር ማድረግ እጅግ የተለመደ ድርጊት ሆኗል። እርስዎ በአካባቢው ያጋጠመውት ካለ ኮሜንት ላይ እስኪ ጻፉልን። በሌላ መረጃ የፋኖ አመራሩ ዘመነ ካሴ አንጋሽ እንጂ ንጉስ አይደለሁም አያሌው ሞኙ ግን አንልም ብለዋል። የብልጽግናው ሹም በበኩላቸው አሁን ሁሉንም የክልሉን አካባቢ የተረጋጋ አድርገነዋል ሲሉ ገልጸዋል። አሁንም በተለያዩ አካባቢዎች የሚደረገው ውያና የሚፈጸሙ ጥቃቶች ግን አልቆሙም። በሰሜን ሸዋ ዞን መንዝላሎ ወገሬ ተብሎ ወደሚጠራው አካባቢ የመንግስት ኃይሎች ያደረጉትን ዘመቻ ተከትሎ የተደረገው የተኩስ ልውውጥ ከእነዚህ ውስጥ የሚጠቀስ ነው። በደቡብ ጎንደር ዞን መካነ ኢየሱስ ከተማ ትናንት ሌሊት የነበረው ደግሞ ሌላውም የመንግስት ኃይሎች በተለይም የመከላከያ ሰራዊቱ እስከ ሰኔ 30 ኦፕሬሽኖችን ማጠናቀቅ በሚል ወደ ፋኖ ኃይሎች መገኛዎች በመጓዝ የሚፈጽመው ጥቃት የሰሞኑ ውጊያዎች ዋነኛ ገጽታም ሆኗል። አጀሬጃኖራ ዛሬማ ቀጠና ያለው የሰሜን ጎንደር እንቅስቃሴም የዚህ ማሳያ ነው። በጎጃም ቀጠና ከሞጣ ቅርብ ርቀት ሙገር ተብሎ በሚጠራው አካባቢ የደፈጣ ጥቃት መድረሱም ተነግሯል። የክልሉ አሁናዊ ሁኔታ እንዲህ ያለ ሲሆን፣ የብልጽግናው መንግስት ከሰሞኑ በከፍተኛ ደረጃ እያከናወነ ያለው ተግባር ደግሞ የእጅ ሰጡ ፕሮፖጋንዳና በተደጋጋሚ ፋኖ ተጠናቋል የሚሉ ንግግሮችን ማቅረብ ነው። በቅርቡ የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው የተሾሙት እሸቱ ኢየሱፍ ጽንፈኞችን ተሳስቻለሁ እያስባልናቸው ነው፣ በሁሉም የገጠሩ ወረዳና የከተማ አስተዳደር አሁን የተረጋጋ ሁኔታ መፍጠር ችለናል ሲሉ ተሰምተዋል። ነገር ግን በተረጋጋ ክልል ውስጥ የቀጠሮ ዘመቻዎች፣ የሌሊት ኦፕሬሽኖች እንዴት ይደረጋሉ የሚለው ግን መሰረታዊ ጥያቄ ነው። የፋኖ ኃይሎች የአንድነት ጉዞ ረጅም ጊዜ መውሰዱ አሁንም በተለያዩ አደረጃጀቶች መቆማቸው ደግሞ በክልሉ ለጦርነቱ መራዘም ከሚጠቀሱ ምክንያቶች አንዱ ይሆናል። በእርግጥ በቅርቡ በአራቱም ቀጠና ያሉ የፋኖ አደረጃጀቶች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 በሌላ መረጃ የብልጽግናው ባለስልጣን የሐኪሞችን አድማ ተቀላቀሉ። ሁለተኛ ሳምንቱን በተሻገረው የሐኪሞች አድማ የመንግሥት ባለስልጣናት በየዕለቱ በመንግስታዊ ብዙሃን መገናኛዎች በኩል እየወጡ ማስጠንቀቂያ አዘል መልእክት እያስተላለፉ ነው። በመንግስት በኩል ከማስጠንቀቂያና ከዛቻ መልእክቱ ጎን ለጎን አድማ የመቱ ሐኪሞችን ማባረርና በምትኩ አዳዲስ የስራ ቅጥር ማስታወቂያ የማውጣት ስራ እየተሰራ ነው። በተለይ በአዲስ አበባ ጳውሎስ ሆስፒታል በርካታ የስራ ቅጥር ማስታወቂያ ወጥቷል። የአዲስ አበባ ጤና ቢሮም እንደዚሁ በዜሮ ዓመት የስራ ቅጥር አውጥቷል። በሌላኛው ወገን አድማ በመምታት ከስራ ገበታችሁ ላይ አልተገኛችሁም በዚህም ምክንያት የሰው ህይወት እንዲያልፍ ምክንያት ሆናቸዋል የተባሉ በርካታ የጤና ባለሙያዎች ታስረው ጉዳያቸው በፍርድ ቤት እየታየ ነው። በዚህ መሃል በርካታ የመንግስት የጤና ተቋማት በጤና ባለሙያዎች እጥረት በመመታታቸው ከባድ የሚባል ችግር ተፈጥሯል። የሕክምና ቀጠሮ ያላቸው ታካሚዎች በአድማው ምክንያት መስተናገድ አልቻሉም። ታዲያ ይህንን የጤና ስርዓት ቀውስ አስመልክቶ አንድ የብልጽግና ተመራጭ የሆኑ ባለሥልጣን ከሐኪሞቹ ጎን በመቆም ድምጻቸውን አሰምተዋል። እኚህ የብልጽግና ተመራጭ የሆኑት የምክር ቤት አባል ከዚህ ቀደም አነጋጋሪ በሆኑ አስተያየቶች በመስጠት ይታወቃሉ። የብልጽግና ተመራጯ የአዲስ አበባ ምክር ቤት አባል ዶክተር ሐውለት አህመድ የብልጽግና ፓርቲ ተመራጭ ሆነው ወደ አዲስ አበባ ምክር ቤት ከመግባታቸው ባለፈ በኢቲቪ ላይ ሲተላለፍ በቆየው የነጋድራስ የፈጠራ ሐሳብ ተሰጥቶ ውድድር በዳኝነት ከተሰየሙት መካከልም አንዷ ነበሩም። ከዚህ ቀደም በዘመነ ኢህአዴግ በኢቲቪ ዜና አንባቢነትና ጋዜጠኝነት ለዓመታት አገልግለዋል። በአሁኑ ሰዓት ዶክተር ሀውለት በሙያቸው የፋይናንስ መምህርት ሆነው በአዲስ አበባ ዩኒቨርሲቲ በመምህርነት እያገለገሉ ይገኛሉ። ታዲያ ዶክተር ሀውለት ከቅርብ ጊዜያት ወዲህ በመንግስት ዙሪያ በሚያጋሯቸው መልእክቶች፣ መነጋገሪያ የሆኑ ሰው ሆነዋል። ባለፈው ጥር ወር ዶክተር ሀውለት በይፋዊ የፌስቡክ ገጻቸው የንብረት ታክስ አዋጅ መነሻን በማድረግ ባሰፈሩት ሀሳብ ይህም አዋጅ ሆነ ሌሎች ተደራራቢ ጫና ያመጡ ማሻሻያዎች የዓለም ባንክ ያዘዘን መዋቅራዊ ማስተካከያ ወይም ስትራክቸራል አድጅስትመንት ፕሮግራም አካል ናቸው። ያለቃህን ትእዛዝ መጣስ የወንበር መነቃነቅን ያስከትላል። ስለሆነም ትእዛዙን ወደንም ተገደንም የምንፈጽመው ነው። ከዚህ ቀደም የተወሰነ ባርጌኒንግ ፓወር ነበረን። ከፋም ለማም በቀጠናው ጠንካራ የምትፈራ ሀገር ነበረች። የመደራደር አቅማችንን በተለያዩ አጋጣሚዎች ተቀምተናል። እናም የተሰጠንን ከመቀበል ውጪ አማራጭ አልተረፈልንም ሲሉ በድፍረት መናገራቸው የሚታወስ ነው። ከዚህ ቀጥሎ በእንዲሁ ተመሳሳይ በባህር ዳር የአንድ የሕክምና ባለሙያን ግድያ አስመልክቶ ባሰፈሩት ሀሳብ በኢትዮጵያ በአሁኑ ሰዓት ፍትህ አፈር እየበላች ነው ሲሉ በምሬት አስተያየት ሰጥተው ነበር። እነሆ አሁን ደግሞ ሰሞነኛ የጤና ባለሙያዎቹን አድማ በማስመልከት በይፋዊ የፌስቡክ ገጻቸው ባኖሩት ሀሳብ ኪሳራው ያመዘነ ምላሽ ለማንም አይበጅም ሲሉ ሐኪሞችን ደግፈው አቋማቸውን አንጸባርቀዋል። ዶክተር ሀውለት ከአመታት በፊት በኮቪድ ወቅት ያጋጠማቸውን ህመምና በሐኪሞች የርብርብ ሕይወታቸው መትረፉን በማስታወስ የጤና ባለሙያዎች ውለታ አለብኝ ብለው ከሰሞኑ ብቅ ብለዋል። በተያያዘ ከጤና ባለሙያዎች የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎች አሀዝ ከ120 በላይ መድረሱን በንቅናቄው በዝርዝር በተገለጸበት ወቅት የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን አስሬ እየመረመርኩ ነው የሚል መግለጫን አውጥቷል። በዛሬው እለት በሌላ መረጃም ብልጽግና የቀይ ባህር ስብሰባውን በአዲስ አበባ እያደረገ ነው። ሻቢያ ደግሞ በጋራ የምንራመድ መሆናችንን የምናሳይበት የነጻነት ቀን ሲል ገልጿል። እነዚህ ሁነቶች ጠቅላይ ሚኒስትሩ ወደ አውሮፓ ሀገራት ከሚያደርጉት ጉዞ ዋዜማ የተስተዋሉ ናቸው። ሁለቱ የኢትዮጵያ ሕዝብ ላይ በጋራ ሚሊዮን ገዳይ ጦርነትን የከፈቱት አካላት አሁን በተለይ ከቀይ ባህር ጋር በተያያዘ ፍጥጫ ውስጥ መሆናቸው የሚታወቅ ነው። ሁለቱም አገዛዞች ብራሰልስ ላይ እየተካሄደ በሚገኘው የአፍሪካ አውሮፓ ህብረት የሚኒስትሮች ስብሰባ ላይም እየተሳተፉ ነው። በዚህ ወቅት ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ የተለያዩ ሀገራት ከፈረንሳይ ጀምሮ ጉዞ ሊያደርጉ ስለመሆኑ አፍሪካን ኢንቴልጀንስ የዘገበው ይህንን ጉዞአቸውን በማስመልከት አስተያየት የሚሰጡ አካላት በአንድ ጊዜ ወደ በርካታ ሀገራት የመዘዋወራቸው ምክንያት ጠቅላይ ሚኒስትሩ ኤርትራ ላይ የሚከፍቱትን ጦርነት በማስመልከት ዲፕሎማሲያዊ ድጋፍ ለመፈለግ ነው እያሉ ሲሆን፣ በሌላ በኩል ደግሞ በሀገር ውስጥ ሌላ ከፍ ያለ ውጊያ ከማካሄዳቸው በፊት ወደ አውሮፓ መጓዝን መርጠዋል ማለታቸውም ለዚህ ነው። የሆነው ሆኖ ብልጽግና በአዲስ አበባ ደግሞ ስለ ቀይ ባህር አንዳንድ የውጭ ዲፕሎማቶችን ጭምር በመጥራት ስብሰባ እያካሄደ ነው። ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ አካባቢ ያለውን የጂኦ ፖለቲካዊ ሁኔታ በንቃት እየተከታተለች ነው የሚል ሪፖርትም አውጥቷል። ቀይ ባህር ላይ ለመድረስ የምናደርገው ጥረት የሚቋረጥ አይሆንም ሲልም አክሏል። በዚህ ምክክር ላይ የመከላከያ ሰራዊቱ ወታደራዊ አዛዦች እንዲገኙ የተደረገ ሲሆን የመከላከያ ሰራዊቱም ኢትዮጵያ ሀገራችን ከታሪካዊና ተፈጥሯዊ መብቷ ከሆነው ቀይ ባህር ላለመገፋት፣ እንዲሁ ደግሞ ውድ ዋጋ እየከፈለች ወደብ እየተጠቀመች መሆኗን በህጋዊ መንገድም መብቷን መጠቀም የምትችልበትን እድል እያለ የበይ ተመልካች ሆና ቆይታለች ሲል ገልጿል። ኤርትራ በበኩሏ የሰላሳ አራተኛ ዓመት የነጻነት በዓሉ ለማክበር በዝግጅት ላይ ናት። ከዛ አስቀድሞ በተለያዩ ሀገራት የሚገኙ ኤርትራውያን ዲያስፖራዎች ከወዲሁ ማክበር መጀመራቸውን ተከትሎ የአስመራው መንግስት ቃል አቀባይ የማነ ገብረ መስቀል መልእክት አስተላልፈዋል። በጋራ የምንራመድ ነጻ ሀገር ነን የሚል የጋራ ጉዞ ወደራል በአንድነት በሀገር ውስጥም ሆነ በውጭ ያሉ ኤርትራውያን ተፈጥሯዊና የማይለወጡ ባሕርያት ናቸው ሲሉ ነው ቃል አቀባዩ የገለጹት። በመጨረሻም ከሚሰራበት ባንክ ውስጥ በጸጥታ አካላት የተወሰደው ወጣት ያለበት ሳይታወቅ አራት ወር እንደሞላው ታወቀ። ጥር 9 2017 ዓ ም ከሚሰራበት ባንክ ውስጥ በጸጥታ አካላት ታፍኖ የተወሰደው ወጣት ያለበት ቦታ ሳይታወቅ አራት ወር ደፍኗል ነው የተባለው። ይበልጣል አንዱ አለም የተባለው የባንክ ባለሙያ በዕለቱ ይሰራበት ከነበረው የአማራ ባንክ ዋና መስሪያ ቤት ጠዋት ላይ ተይዞ እንደተወሰደ ለሚዲያችን ከጓደኞቹና ቤተሰቦቹ የደረሰው መረጃ ያመለክታል። የተያዘው ወደ ዋና መስሪያ ቤቱ ጠዋት ላይ ሲገባ ነው። ከዚያ ወዲህ ያለበትን ለማወቅ ያልተሄደበት የፖሊስ ጣቢያ የለም። ነገር ግን አድራሻውን ማወቅ አልቻልም፣ ያሉ አንድ የወጣቱ ቤተሰብ ምስራቅ ጎጃም አካባቢ የሚኖሩት ደካማ ቤተሰቦቹ ቀን ተቀን ሲያለቅሱ እንደሚውሉ ተናግረዋል። ቤተሰቦቹ አርሶ አደሮች ናቸው፣ ልጁም ምንም ዓይነት የፖለቲካ ተሳትፎ የለውም ያሉት ሌላኛው ታጋቹን የሚያውቁ ግለሰብ ከጥምቀት ዋዜማ ጀምሮ ያለበት አለመታወቁ ቤተሰቡን እጅጉን እንደጎዳ ገልጸዋል። መሰረት ሚዲያ በቅርቡ በሰራው ተመሳሳይ ዜና አማኑኤል የማነ ብርሃን የተባለና በኢትዮጵያ ንግድ ባንክ ልደታ ቅርንጫፍ ዛጉዌ በምክትል ስራ አስኪያጅነት ያገለግል የነበረ ግለሰብ ከስራ ቦታው ታግቶ መወሰዱን ዘግቦ ነበር። የካቲት 10 2017 ዓ ም ይሰራበት ከነበረው ከዚህ ቅርንጫፍ እስካሁን ማንነታቸው ባልታወቁ ሰዎች ተይዞ ተወስዶ እስካሁን ያለበት እንደማይታወቅ ዘመድ ጓደኞቹ በወቅቱ ተናግረው ነበር። የአማኑኤል ቤተሰብ ለሕዝብ ተወካዮች ምክር ቤት፣ ለጠቅላይ ሚኒስትር ጽህፈት ቤት፣ ለፍትህ ሚኒስቴር፣ ለሰብአዊ መብቶች ኮሚሽን ለፖሊስና ለደህንነት ቢሮው አቤት ቢሉም እስካሁን ምንም ምላሽ እንዳላገኙ ይናገራሉ። እንደ ሁለቱ ወጣቶች ሁሉ በርካታ ዜጎች ከቅርብ ወራት ወዲህ ተይዘው እንደሚሰወሩ፣ አንዳንዶቹ የዲያስፖራ ኮሚኒቲ አባላት እንደሆኑ፣ እንዲሁም ከተያዙ በኋላ ከጸጥታ አካላት ጋር በገንዘብ ተደራድረው የሚለቀቁ እንዳሉ ሚዲያችን ከዚህ በፊት ያቀረባቸው መረጃዎች ያሳያሉ። አንዳንዶቹ በወቅታዊ ሁኔታ በሚልና በአማራና ኦሮሚያ ክልሎች ካሉ ሁኔታዎች ጋር በማገናኘት እንደሚያዙ ታውቋል። ሌሎቹ ደግሞ እስከሚጣራ በሚል ካለምንም ክስ ለበርካታ ሳምንታትና ወራት በእስር ቤት እንደሚማቅቁ ነው የታወቀው። የተወደዳችሁ አድማጭ ተመልካቾቻችን፣ ከኢትዮስ ሚዲያ ለዚህ ሰዓት የያዝናችሁ አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም